ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ባለፈው ክላሳችን በክፍል ሀያ አምስት የቻይነኛ ቋንቋ ትምህርት ቪዲዮ መሰራታችን እንዳለ ሆኖ እንግዲህ ዛሬ በክፍል 26 የቻይነኛ ቋንቋ ትምህርት ከዚህ በፊቱ በተለየ መንገድ ነው ይላችሁ የመጣሁት ማለት ነው። እና እንግዲህ ምንድን ነው የተለየ ነገር ይዛችሁ ይዘው የመጣው ካላችሁኝ፣ እንግዲህ እንደሚከተለው የምናየው ይሆናል ማለት ነው። እንግዲህ ወደ ቪዲዮ ወይም ደግሞ ወደ ዕለቱ ክፍላችን ወይም ደግሞ ክላሳችን ከመግባት ከመጀመራችን ወይም ከመግባታችን በፊት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ላልደረሰው አድርሱ። የደረሳችሁ ደግሞ ከመጀመሪያው ጀምራችሁ እያንዳንዱ ቪዲዮ እስከ መጨረሻ እያያችሁ እንድትጨርሱትና እንድታዩት ብዙ ነገሮችን እንድታውቁበት ብዙ ከዚህ በፊት የሰራኋቸውን ወርዶች ደግሜ ስለማልሰራ ማለት ነው በደንብ እንድታዩቸው ማለት እፈልጋለሁ። እንግዲህ የዛሬው ክላሳችን ክፍል ሃያ ስድስት የቻይነኛ ቋንቋ ትምህርት ነው ማለት ነው። ወደ ዕለቱ ክላሳችን እንገባለን ማለት ነው። እንግዲህ የዛሬ ክላሳችን ማለት ነው ሰንተንስ ነው ይዤላችሁ የመጣሁት። በጣም ለየት የሚያደርገው ምንድን ነው ካላችሁኝ፣ ከዚህ በፊት የሰራኋቸውን ወርዶች በመገጣጠም ማለት ነው አረፍተ ነገር ነው ሰርቼ ይዤላችሁ የመጣሁት ማለት ነው እና አብረን እየደጋገምን እያነበብን እንትን እንለማመደዋለን ማለት ነው። እና ሰንተንስ ሰራን ማለት ነው። ለምሳሌ አንድ ሰው በቻይነኛ ለመጀመሪያ ጊዜ ነው የተገናኘ ነው ቢል እንግዲህ በቻይነኛ እንዴት ነው ይህንን መናገር የሚችለው ካልን ወመን ዲኢስ ጄሜን ይላል ማለት ነው። ወመን ዲኢስ ይላል ማለት ነው። እኛ ለመጀመሪያ ጊዜ ነው የተገናኘ ነው የሚለውን ትርጉም ይይዛል። ይሄንን ወርዶችን ከዚህ በፊት ስለጻፍኳቸው ወይም ደግሞ ቪዲዮ ስለሰራዋላችሁ ደጋግማችሁ ታዩታላችሁ ማለት ነው። ይሄ የመጀመሪያው እና አንደኛውን ሰንተንስ ነው የሰራውላችሁ ማለት ነው። ስለዚህ ያው ለመጀመሪያ ጊዜ ነው የሚለውን እንግዲህ የተገናኘ ነው የሚለውን እነማን እነሱ የሚለውን ይገልጻል ማለት ነው። እንግዲህ ሌላኛውና ሁለተኛው ወመን ዲኢስ ቺ ታጃ፣ ወመን ዲኢስ ቺ ታጃ ብንል እሱ ቤት ይሄድ ነው ስለ እሱ ቤት የሄድ ነው ለመጀመሪያ ጊዜ ነው የሚል ትርጉም አለው ማለት ነው። ወመን ወመን ዲስ ቹ ታጃ ወመን ዲስ ቹ ታጃ እኛ ለመጀመሪያ ጊዜ ነው እሱ ቤት የሄድ ነው የሚል ትርጉም አለው ማለት ነው። እስኪ አብረን ደጋግመን ወርዱን እንበለው ወመን ዲስ ቹ ታጃ ዎመን ዲኢስ ቺ ታ ጃ ወመን ዲስ ቺ ታ ጃ ታ ጃ የሚለው ፈርስት ፈርስቶናለው ቺ የሚለው ፎርዝቶናለው ማለት ነው። ወመን እኛ፣ ዲስ መጀመሪያ ወይም ለመጀመሪያ ጊዜ ቺ መሄድ፣ ታ እሱ፣ ጃ ቤት ማለት ነው። ስለዚህ ለመጀመሪያ ጊዜ ነው እሱ ቤት ይሄድ ነው የሚል ትርጉም አለው ማለት ነው። ሌላው አዲስ ወርድ ነው እንግዲህ የላችሁ የመጣሁት ይሄ አዲስ ወርድ ምን ይላል የሚለውን ስንነጋገር ምንድን ነው ማለት ሌላ አንድ ሌላ ወርድ ስለጨመርኩበት ነው እንጂ ከዚህ በፊት ቪዲዮ ሰርችላችሁ ነበር። ግን ይሄ ከዚህ በፊት ሰርችላችሁ የነበረው ወይም ደግሞ ባለፈው ሰርችላችሁ በነበረው ከነበረው ቃል ጋር ሌላ አዲስ ወርድ ስንጨምርበት የተለየ ትርጉም ይሰጣል እና ካንጎ ካንጎ ካንጎ ካንጎ ካንጎ አይቸዋለሁ ማለት ነው። ጎ የሚለው ጎ የሚለው ምንድነው? ፓስት አክሽንን ጎ እና ለ የሚል አብሮ ከመጣ ማለት ነው በሰንተሶች ላይ ኦልሬዲ ፓስት ነው የተደረገ ነገር ነው። ስለዚህ ጎ የሚለውን ኦልሬዲ ያለፈን ነገር ነው የሚገልጽልን ካን ማለት ማየት ስለሆነ ጎ ደግሞ ያለፈ ነገር የሚገልጽ ስለሆነ ካን ጎ ስንል አይቸዋለው ብለን ያለፈውን አክሽን ኤክስፕረስ እናረጋለን ማለት። ስለዚህ ካን ጎ ማለት አይቸዋለው ማለት ነው። በቻይነኛ ትርጉሙ አይቸዋለው ለማለት እንግዲህ በቻይነኛ ምን ማለት አለብኝ? ወይ ደግሞ እንዴት እላለው? በቻይነኛ እንዴት ይባላል? አይቸዋለው ብዬ ለመመለስ ስንል ካን ጎ እንላለ ማለት ካንጎ፣ ካንጎ ይህን የመሰለ ትርጉም አለው ማለት ነው። ሌላኛው እና ዋነኛው እንግዲህ ሁሉም ሰው ሊያየው የሚመኘውና ሊያውቀው የሚመኘው አዲስ ወርድ ነው ማለት ነው ይሄ ማለት ነው። አሁን በሁለተኛ ላይ የላችሁ የመጣሁት ቲንንግ ቲንንግ ቲንንግ ቲንንግ ቲንንግ ማለት ነው። ቲንንግ ቲንንግ ዲን ይን ሙቪ ማለት ነው ወይም ፊልም ማለት ነው። ዲን ይህ አዲስ ወርድ ነው። ከዚህ ፍ ሰርች ላችሁ አላቅም። ዲን ይን፣ ዲን ይን ካል ፊልም ወይም ሙቪ ማለት ነው። ሌላኛውና ሶስተኛው አዲስ ወርድ ማለት ነው። ጆግ ጆግ ጆግ ጆግ ጆግ ይህ ወይም ደግሞ ይሄ ልንል እንችላለን። የሆነ እቃ ስንጠቁም በጣታችን ይሄ ልንል እንችላለን። ስለዚህ ጆገ ስንል ጆገ ጆገ ማለት ዚስዋን የሚል ትርጉም አለው ማለት ነው። ጆገ ምናልኳችሁ ይህ ወይም ዚስዋን የሚል ትርጉም አለው ማለት ነው።

አክሽኑ እየተፈጸመ ያለ ለመሆኑ የሚገልጽ ነው። ከዚህ በፊትም ነግሬያችኋለሁ። ወይም ደግሞ የሆነ ነገር ፕሮሰስ ላይ ሲሆን ዛይ የሚለውን እንጠቀማለን ማለት ነው። ዎ የሚለው እኔ ማለት ነው። ዛይ የሚለው ደግሞ የሆነ አክሽን ፕሮሰስ ላይ ነው ማለት ነው። ካን ማለት ማየት ነው። ዲያንዪንግ ማለት ደግሞ ፊልም ኦር ሙቪ ማለት ነው። ማለት ነው ትርጉሙ ዎ

ዎ የሚለው ደግሞ እኔ የሚል ትርጉም ሲኖረው ካንጎ ማለት አይቸዋለሁ ማለት ነው። ኦረዲ አክሽኑ አልፏል፣ አይቸዋለሁ፣ ያየሁት ነው ወይም ያለፈ ነው ማለት ነው። ጀገ ማለት ዚስ ማለት ነው። ቲያኝን ማለት ደግሞ ፊልም ማለት ነው። ትርጉሙ ዎ ካንጎ ጀገ ቲያኝን፣ ይህንን ፊልም ኦረዲ አይቸዋለሁ የሚል ትርጉም አለው ማለት ነው። ሀው ካማ ሃው ካማ ሃው ካን ሃው ካማ ሃው ካማ እንግዲህ የጥያቄ ምልክት ነው። ይህም ፊልም አይቼዋለሁ ሲል አሪፍ ነው ወይም ጥሩ ነው ብሎ ሲጠይቀው ሃው ካማ ብሎ ይጠይቃል ማለት ነው። አሪፍ ከሆነ ሃው ካን ይላል ማለት ነው። አሪፍ ካልሆነ ደግሞ በሃው ካን ይላል ማለት ነው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ፣ ሸር፣ ሰብስክራይብ ላልደረሳችሁ አድርሱ፣ የደረሳችሁ ደግሞ በደንብ እዩት። በቀጣይ ክላስ እስከምንገናኝ መልካም ሳምንት ይሁንላችሁ። ባይ ባይ።